ለቀድሞ ተጫዋቾች ሲሰጥ የቆየው የቢ ደረጃ የአሰልጣኝነት ስልጠና ተጠናቀቀም። ከኢትዮጵያ እግር ኳስ ፌዴሬሽንና ከካፍ ጋር በመተባበር ላለፉት ስድስት ወራቶች ለቀድሞ ተጫዋቾች ሲሰጥ የቆየው የካፍ ቢ ላይሰንስ ፋስትራክ ስልጠና ፍጻሜውን አግኝተዋል። የስልጠና የመዝጊያ ስነ ስርዓት በጁፒተር ሆቴል የተካሄደ ሲሆን 29 የቀድሞ ታሪካዊ ተጫዋቾች ስልጠናቸውን ተከታትለው ላይሰንሱን ለመቀበል በቅተዋል። በመዝጊያ ስነ ስርዓቱ ላይ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ ባህሩ ጥላሁን የካፍ ኢንስትራክተር አብርሃም መብራቱና መሰረት የማን የተ ተገኙ ሲሆን ስልጠናውን በዋናነት ሲሰጡ የቆዩት ኢንስትራክተር አብርሃም መብራቱ በስልጠናው ወቅት ሰልጣኞች ላሳዩት ህብረትና መተሳሰብ እንዲሁም ለሰልጣኞች ለሰጡት አክብሮት አመስግነው በተጫዋችነት ወቅት ታሪክ እንደሰራቸው ሁሉ በስልጠናው ዘርፍም ይህንን መድገም ይጠበቅባቸዋል ሲሉ አሳስበዋል። ኢንስትራክተር አብርሃም አያይዘውም አሰልጣኝነት በአንድ የሚቆም አለመሆኑን አስገንዘበው ራሳቸውን ለሌላ ስልጠና በማዘጋጀት ከዚህ በላይ ያሉ ስልጠናዎችንና ኮርሶችን በመውሰድ ራሳቸውን ማብቃት ይኖርባቸዋል ሲሉ አሳስበዋል። የፌዴሬሽኑ ዋና ስራ አስፈጻሚ ባህሩ ጥም በበኩላቸው አሁን ላይ በአሰልጣኞች ላይ የታማኝነት ጉዳይ በስፋት እየተነሳ ነው ያሉ ሲሆን፣ እናንተ ይህንን ተገንዝባችሁ በታማኝነትና በሀቀኝነት ላይ ተመስረታችሁ ውጤታማ ልጆችን እንድታፈሩ ይጠበቅባችኋል ሲሉ መልእክታቸውን አስተላልፈዋል። በኮቺንጋችን ውስጥ እንደ ኢትዮጵያ እያየን ያለ ነው፣ የኢንቴግሪቲ ጥያቄ በጣም በስፋት እየተነሳ ነው የሚገኝ። ከዚህ ጋር በተያያዘ በታማኝነት በሀቀኝነት ታለንትን መሰረት አድርገው የሚሰሩ ውጤታማ ልጆችን በደንብ አነፍንፎ ማውጣት የሚችሉ ኮቾች እንድትሆኑ እንፈልጋለን። ምናልባትም እናንተ እዚህ ለመድረሳችሁ ምንድን ነው የተለየ አይን ያላቸው ኮቾች አግኝተዋችሁም እዚህ የደረሳችሁት። እንደናንተው ደግሞ አቅም የነበራቸው ያልመጡ ደግሞ ሊኖሩ ይችላሉ። ስለዚህ እነሱ ፈልጋችሁ አስሳችሁ ማምጣት ወደ ተሻለ ስልጠና መውሰድ እጅግ በጣም አስፈላጊ ነውና ከእናንተ ትልቅ ትልቅ ኃላፊነት ይጠበቃል። የስልጠናው ተካፋይ የሆነ የቀድሞው የብሔራዊ ቡድኑና የቅዱስ ጊዮርጊስ ስኬታማ ተጫዋች አዳነ ግርማ በተጫዋችነት ዘመናችን ሌጀንዶች ነን፣ አሁን ደግሞ በስልጠናው ዘርፍ የራሳችንን አሻራ ማሳረፍ ይጠበቅብናል፣ ይህንን ደግሞ አድርገን ማሳየት አለብን ሲል ተናግሯል። በኢትዮጵያ እግር ኳስ ላይ በደማቁ አሻራውን ያስቀመጠው ይህ ስብስብ በስልጠናው ዘርፍ በብዙ ችግሮች የተተበተበውን የሀገራችን እግር ኳስ አንዳች መፍትሄ ይሰጣል ተብሎ ከባድ ኃላፊነትና ትልቅ ተስፋ ተጥሎበታል። ኢትዮጵያ በአፍሪካ ከሞሮኮ በመቀጠል ይህንን የስልጠና ድል ያገኘች ሁለተኛው ሀገር እንደሆነች በመድረኩም ተመላክቷል።